አምሳል ላይ ከንቲባው ጠርቷችኋል ተባለ። አምሳል ላይ ከንቲባው ጠርቷችኋል። አውሮፕላን ውስጥ አሮፕላን ውስጥ አሮፕላን ውስጥ ገባ። ዋናው እሱ እግዚአብሔር። አውሮፕላኑ ሙሉ ነው። ትንሹ አሮፕላን ሙሉ ሞልቷል።

አመሻሹ አካባቢ ላይ ሄድን። ድጌ ደግሞ ጃኒን አገኘናት፣ ሰላም አላት። ድጌ ደግሞ ከዛ ያው ሁሉ ካለፈ በኋላ ለምን አዎ ለምን እነናውም ከመምጣታችሁ በፊት እንዲህ ዋናው ነው። ዋናው ነው ጋይስ፣ ዋናው ነው። እንዴ ይሄ ነው ዋናው እኮ ጋይስ፣ ምን ሆናችሁ ነው? ከዛ በኋላ አምሳል ላይ ከንቲባው ጠርቷችኋል ተባለ። አምሳል ላይ ከንቲባው ጠርቷችኋል እና እነናውም አልመጡም። እኛ ላጥ ላጥ እያለን ሄድን። ከዛ ከንቲባው መጣ፣ ኮሚሽነሩ፣ ኮማንደር ኢንስፔክተር፣ በጣም ግሬሳችሁ ላደስ የሚሉ ሰዎች መጡ። ከዛ ምግብ ታዘዘ። እኛ በቃ ልክ ሲመጡ ገብተን ይቀርታልን ልክ ከበብን ምናምን ልናወራ ምናምን ስንል

አጫወት ነው አጫወት ነው ምግቡን በቃ በስጋ በኋላ ከጨረስ ምናምን በኋላ መጨዋወት ማውራት ጀመርን። ከዛ አወራን ከአወራን ተጨዋወትን ምናምን ልክ እንዳልተሰራ ጥፋት እንደሆነ ይቅርታ ልንል እንደመጣል ምናምን ምናምን አውራ በቃ ፈት ኢቨን ልክ ስናወራ መልእክተኛው ተነሱ። እኔ መልእክተኛው ትህትና በኢየሱስ እንደው እግዚአብሔር ልብህን አይቀይረው በእውነት መልእክተኛው ልብህን አይቀይረው፣ ከልቤ ነው። መልእክተኛው ተነስቶ ላይ አራ አለው እንዲህ አራ ቁጭ ብለህ አወራ፣ ምንም ችግር የለም አለ። በቃ ምያል ምንም ችግር የለም ቁጭ ብላ አውራ አለ። መልእክተኛው ተነስቶ በቃ አወራ፣ የልቡን ተናገር፣ አመጣጣችን ይቅርታ ለማለት ነው ምናምን ምናምን አለ። ሰማን። ከዛ ከዛ እኛንም ናሜ ሶስት ደቂቃ ሶስት ደቂቃ በሉት። ከዛ በኋላ እኛንም ሰማኔም፣ ተነስቼ አወራው። ከዛ ንግግር ደስ ይላል ተባልኩ። እግዚአብሔርን ነው ንግግር ደስ ይል በጣም። ከዚህ በኋላ ከዚህ በኋላ ሳወራ ደረቴን ነው የምነፋው። ናሆምን አንዴ ሶስት ደቂቃ በሉ ጋይ ሰው እያለን ማውራት ስለማልችል ንግግር ደስ ይላል ተባልኩ። እግዚአብሔርን ነው የምላችሁ። ከዛ አወራ ምናምን። ከዛ ነናው የመጡ ሆቴል እንትናለን ምናምን ከዛ ማታ አራት ተበላ ራት በላን ምናምን ነገ ጠዋት ሶስት ሰዓት ላይ ምክር ቤት ሁሉም የድሬዷ አብዛኛው የድሬዷ ነዋሪና ሴቶችና ሕጻናት ምክር ቤት ሁሉም አለና እዛኑ ተባልን። እሺ ብለን ማታ አራታችንን በላን፣ ማቃ ማታ መሳሳቅ ጀመርን። ከዛ የድሬዷ ባቡር ማለት እስከዛሬ አልጀመረም። ባቡር ለእናንተ ለእናንተ ብሎ ደውሎልን ከዛ ኢንስፔክተር ወንጌል ማለ ቺኒ እናት፣ እንደው ልጅሽን እግዚአብሔር ያሳድግልሽ። ጠብቁ፣ ልክ ልክ፣ ጋይስ ባቡሩ ወጣ። ባቡሩ በቃ ታጅበን በሉት ባቡሩ እያለ ይሄዳል ከተማ ውስጥ፣ ሚዲያዎች ሊቀረጽ፣ ደስ ብሎናል። በቃ የሆነ ላይክ እንደው የሆነ ነገር ጭላንጭልም ስላየን በቃ ልበሩሩነታቸውን ስላየን።

እንደ ጠዋት ነጋ ኤድን ምክር ቤት ተጫዋወትን፣ አወራን። ከዛ እናቶቹ አፉ ብለናታል አሉ በቃ ይሄን ቃል ስሰማ እንዴት ልቤ ሙክክ እንዳለ። አፉ ብለናት ናታል ችግር የለም አሉ በቃ እንዲህ ነው አሉት አፉ ብለናታል፣ ችግር የለም አሉ በቃ እንደዚህ ነው ያሉት። በቃ ኧረ ወይኔ ረሀ የሆኑ ሰዎች ጌታን ነው የምላችሁ። ከዛ በቃ ልጅ ናት አሉ በቃ አፉ ብለናታል ችግር የለም ተባለ። ነው ድምፅህ የተሰከው። ኡይ እኔ ደስ ይለምል። በቃ የዛ ሰዓት ነው በቃ ትክክለኛ የደስታ ስሜት የምትረዱት። እግዚአብሔርን ነው የምላችሁ። እኔ ዋነኛ ዋነኛ ድሬዳዋ የሄድኩበት ዋነኛ ምክንያት ከጃኒ በላይ ጋይስ፣ እግዚአብሔርን ማለት ነው። ለእናቱ አብይ ነው። እግዚአብሔርን ነው የምላችሁ ከጃኒ በላይ እራሱ። በቃ እንደዛ ተባለ ጃኒ ማወራች ይቅርታ አለቻቸው። ከዛ የሆነ ሰዓት ስሜት የሆነች ትንሽ አለቀሰች። ከዛ ምክር ቤቷ መታ ታቀፈቻት። በቃ በዛ መንፈስ አለቀና ዋናው ዋናው አውሮፕላን ውስጥ የተፈጠረው ነገር ነው ዋናው ከዚህ ዋናው አውሮፕላን ውስጥ የተፈጠረው ነገር ነው። እግዚአብሔርን ከሁሉም ነገር ለኔ ዋና እሱ ነው። ይህንን አውርቼ ነው ምን አስገባዋለሁ አውሮፕላን ውስጥ አውሮፕላን ውስጥ ይህንን አስ አንዴ አውሮፕላን ውስጥ ገባ። ዋናው እሱ ነው እግዚአብሔር። አውሮፕላኑ ሙሉ ነው። ትንሹ አውሮፕላን ነች፣ ሙሉ ሞልቷል። ከዛ ነው ማጠገቤን የተቀመጠው፣ ከኋላ የሆን ያለ ዩቲናስ አለች ፍራይዴ፣ በቃ እንዳላሉ። ከፊታችን ግን የማናቃቸው ሰዎች ነው ያሉት፣ ከፊታችን የማናቃቸው ሰዎች ነው ያሉት። ፕሌኑ ተነሳ። የሆነ ሳለ ናሆ ቡም ፈሳ ቢጂስስ ይውላችሁ መርዝ የሆነ ፈስ እኔ እግዚአብሔርን! ጋይስ እግዚአብሔርን እግዚአብሔርን! መጀመሪያ አጣራው ፋስ ነው የሚለው። ይውላችሁ አጠገቤ ነው፣ እዚህ ጋ ነው የተቀመጠው። ዙር ሰ እንዲህ እየተመዘገለገ ፈሱ ገባ።

እየወረድን ጋይስ ይውላችሁ፣ ይሄንን ቆሚ ነው ማስረዳችሁ። እግዚአብሔርን እየወረድን ፕሌኑ ላይ ቀጭ ነው ፕሌን ታይ ይሄው፣ እንደዚህ ቀጭ ነው። ሁላ ተሰልፈን ነው የምንሄደው፣ ከናው ኋላ እግዚአብሔርን ጋይስ፣ ወደ አርባ ምናም ሰዎች አሉ። እኔ ከናው ፊት ነው እየወረድን ነው። ድም አላረፈም። ከነ ድምፁ ከነ ድምፁ ለቀቀው ዩቲራስ ኳላ አበረጅ፣ ወይኔ። ከዛስ እግዚአብሔርን ቆመ ዘግቷቸው ቆመ። እንደዚህ ወንበርና ወንበር ይዞ ቆመ። ወይኔ በየአራም አራም ላኩ ምን አይነት ስቃይ ነው አልኩኝ። ከነ ድምፁ ነው ያውሉ ከነ ድምፁ ቡም ምን ያደረገው ጋድ አልኩኝ። ከነዛይን ከአውሮፕላኑ እኔ ከፊት ተሮኩኝ። ዘጋባቸው እሱ እንደዚህ ያዘባቸው። ከዚህ የሆነ ሽማግሌ ነበረ? የሆነ ሽማግሌ ነበረ? ልጄ አሉት፣ በኢየሱስ ስም እንደ ጋፍንቼ ጻፍ። ከፊት ያለው ሰውዬ እራስ ያለ እግዚአብሔር መልእክተኛው ከፊታችን ነበር። መልእክተኛው ምንድነው የሆነ ነገር

ያው እዛ ጋ ነው አለችው እሺ ብሎ ተነስቶ ሄደና ሽንት ቤት ሰው አለ ሲባል መጣ ከዛ ፋራውን ወደ ፈስ ቀይሮታል ቀምሞታል ቦታ ብም ብም ብም አላደረግም አነጣጥሮ ሻንቆ ለምን በዚህ ጀምር እስ ሻንቆ ይሄ የፈስ ጉዳይ ህይወት ላይ በጣም ለወደፊት ራሱ ትዳር ላይ በጣም ጫና